የፈጣሪ ያለ ማን አባቷ ነው የነገራት? ላይ አባቷን የመጣች ማን ግሯት ነው? እንትን እየደነፋች መጣ ውርም ቦይ ላይ ቆመችብኝ። እጅ ከፍንጅ እኮ ይዘኝ ነበር ይዘኝ ነበር። ጌታ ነው ያወጣ። ይዛ ጌታ ነው ያወጣ። ማን ነው ነገራት እኮ ነው። ማን ነው

የምታይ የድሮው እውነት አይታ አሽሞን ሆኖ ይዘህ ከበሮ መስዬ ቆየሁ እንደ አሁን እኮ ነው አሁን ተሆን የመጣ መል እየተለዋወጠ ነው እንጂ እወዳታለሁ ብሎ ምን ነገር እስኪ አስር ስሜን ተጠራ እንግዲህ አስራ ሶስት ነው ያለችኝ ሰባት ቆጥሮ ነው እንጂ ሀያ ሰላሳ ጊዜ ጠርቶኝ ይሆናል ያ ማለት ደግሞ እንደሚወደኝ ቅጠሉ ነው የሚቀና በኔ ትዳር እናቴ በኔ ኑሮ

አያሌ ወኔ ደሩ ብሻት ምን ደሩ ወርቶ ምን ነው ወሬ፣ እንኳን ነገርሽ እኔ እንኳን ተናገርኩ። ሳይሰሙ የሚያወሩ ወይ ሰምተ መስሎ ዳሳሽ ናት እሷ እንደዚህ ያለችሽ።

እና ምን የበቃ ለሷ እንትን የለም ኑሮ የለም ምናምን። አባታ ደና ብሏል አንቺ ማለት ነው ብሏል ላሉ የዋ እሱ ስም በየቦታው እያነሳ እኔን ሳይጠራ ላይ ሞላለት እንዲ

እንዲያው ሀብቱ፣ ስለ ነገር አትሰሙ። ምን እንደው ባትሰሚው ነው የሚሻል። ባትሰሚው ነገርን ሳትሰሚው ደህና ነው። ስትሰሚው ነው እውነቱን ስትሰሚ ነው የሚከብድ። ከባድ ነው፣ እውነቱን ስትሰሚ ከባድ ነው ነው ነገር። እንዴት ነው? ዳምጠንኝምምንስእንት ለቸውቻራሁን ከብት ልፍቀድ ብዬ ዳለሁም ምን መቻቸ እንዴት ናችሁ ብዬ ነው እናቴ። ማለዳ ማለዳችን በሪቱን ክፍት ስናረጋል ይወጣል። ማታ በፍለጋ በሪቱ ተተዘጋጅ በኋላ ነው ተከፍቶ የሚገባ በይ

ግን ወሬኛው ማን ነው እኔ ሰምቼ ማን ነገርሽ ማን ነገርሽ እንግዲህ ምን ያለ ማለዳ ነው ል ማን ሰድልሽ ሰው እንዳልሆን ሰው ነው ግን አሁን ችግር የለው እኮ ምን አባቱ ምን ይጎልብኛል ዋናው መሰረቱ ገንዘብ አንደኛ። ይኸውልህ ገንዘብ ደግሞ ሰው ሲሄድ እዚያ በአንዲቱ በሁለቲቱ አይመለስም። ስድስት ሰባት ሲደርስ ያን ሂሳብ ስሰራ ብሩ የሁለት ሜላ ይሄዳል። እንደገና ደግሞ አንተ እየበላህ ያለ እህሊቱን ስለማደፍር በባዶ ሆድህ እየሰማኸኝ ነው አይደል? በባዶ ሆድህ ስጠጣ በባዶ ሆድህ ስጠጣ ል እንትን ውሽጠ ይጎዳል ይጎዳል ይጎዳል። አንጀት ሁላ እኮ እንትን ይላል። በጠሰ እሱን ብዬሽ ነው እንጂ፣ እኔ እኮ እንደ ቢሆን አትየኝ፣ እንደ ክፉ አትየኝ። እኔ ውራ አንቺ ሲጀመር ስለአንቺ ያላወገሁበት ቀን አለ። እና ማውጋት እኮ እኔ አለ እንትን አለለኝም፣ አልከፋኝም። ግን አዎ በልቤ ነው እንደንጎቻ እዚሁ ተ- ወዲያው ውስጥ እንጂ ብትፈለቀቅ እንደንጎቻ ቁጭ ብላለች እላለች። እና እውነቴን ነው። እሱ አንተዬዋ፣ ምነው ሰነበቃኛል? እንደት ነው ነገሩ?

እንግዲህ ታውቋለህ፣ ገበሬ ማለት በጠዋት ተነስቶ አርሶ አጭዶ የሚያበላ ሰው ነው። አስር ሰዓት አልተነሳ ደግሞ ወንድ ደግሞ ወንድ ደግሞ ደግሞ ነው አይለ እንዴ ነው አንተ ዋ አይሁል የኔው ጉድማ ማልዳ ተነስቸ ናን ድርሻ ለዋለሁኝ የለም ተጋድሞ ለጥቅሶ ለጥቅሶ ልኮኝ እኮ ወጣለሁኝ ይሁን ብዬ ናን ድሽ ከብቶችን ድናሰማራ ላለሁኝ የለም አሁንም ህዶ ግድም ነው

ደሞ እንዲህ አራስ ነብር ነው ምትወልብኝ? እኔ ዳሳ ዳሳሽ እና እንዴት ነው እኮ? አሁን እኮ ልብ ተፈቀደ። ያው አንዳንድ ጀግና ሰው አይጠፋም።